ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘቦቱ ኩሉ ነ ዘመሎ አሎዘ ኮነ ም ሁሉ በሱ ሆነ፣ ያለሱ ምንም የሆነ የለም። ሦስት ቤተሰቦች፣ ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላካችን በሰዎችና በመላእክት አንደበት መመስገን ፈቃዱ የሆነው አምላክ ዛሬን ዘወትርም እየተመሰገነ ይሁን። የሠለስቱ ምዕት የ318ቱ ሊቃውንት አምላክ እግዚአብሔር በመካከላችን ይገኝ። ዘወቱ ሁሉ ከሆነ ዛሬ የተገናኘንበት ምክንያት ይመናል። ሠለስቱ ምዕት ማለት ሦስት መቶ አስራ ስምንቱ ሊቃውንት ሃይማኖትን የወሰኑ ናቸው። ዛሬ የምንመራባትን ቅድስት ሃይማኖት ክርስቶስ የመሰረታት በነቢያት ኋላም በሐዋርያት እሱ ግን አስቀድሞ ከሐዋርያት አስቀድሞ ራሱ መጥቶ በስጋ ተገልጦ ተወልዶ ተጠምቆ ለእኛ ራእያና ምሳሌ ሆኖ ሃይማኖቲቱነን ከዛ በኋላ ለሐዋርያት አስተላልፎ ሂዷል አድርጓል ማለት ነው። የሐዋርያትን ሃይማኖት ተከትለው ከስርዓት ጋር ያስከበሯት በአጠቃላይ ዛሬ ሁሉም በየሃይማኖት አበው ሃይማኖት አበው በሚባል መጽሐፋችን ወይም ሊቅ የሚባለው አባቶቻችን እንደተናገሩ ነው የሚሉ። አንዱ ሊቅ ተነስቶ አንዱን መናፍቅ ይቃወምና ወይም ደግሞ ለዛ ለመናፍቁ መልስ ከሰጠ በኋላ አብነት የሚያደርጋቸው እነዚህን አባቶች ነው። አባቶቻችን ሰለስቱ ምዕት እንደተናገሩ ብለው ነው የሚጠነቅቁ። በመጨረሻ የሚደመድመው አባቶቻችን ደጋጉ በመንፈስ ቅዱስ የተመሩት አባቶቻችን እነዚህ እንደወሰኑ ብለው እነሱን ዋቢ እያደረጉ ነው ሌሎቹ ሊቃውንት ተከትለው የሚጽፉና ዛሬ እነዚህ ሊቃውንት ሃይማኖትንን አጽንተው ያረጋገጡበት የማይገባቸውን መናፍቃን ደግሞ አውግዘው የለዩበት ያው ጉባኤያት እንግዲህ ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያና ጉባኤ ኤፌሶን የሚባሉ ዋኖች ሶስት ጉባኤያት አሉ። በዛሬው እንግዲህ እኒ ሰለስቱ ምዕት ወይም 318ቱ ያወገዙት አንዱ ክፉ የመጀመሪያው መናፍቅ አሬዎስ የሚባለው ነው። ቀጥሎ ደግሞ መቶ አምሳ ሊቃውንት ደግሞ መቅዶኒዎስ የሚባል መንፈስ ቅዱስ አካል የለውም ህጹፅ እንደ ነፋስ ነው ብሎ የተነሳ ከሃዲ እሱን ደግሞ ያወገዙ መቶ አምሳ ሊቃውንት ናቸው። ቀጥሎ ደግሞ ክልኤ ባህሪ ወይም ሁለት ባህሪ ክርስቶስ ከሁለት አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ያለችውም ቤተ ክርስቲያን፣ ሁለት አካል ነው፣ ሁለት ባህሪ ነው፣ መለኮትም ለራሱ ትስብእትም ለራሱ አልተዋሃደም ብሎ ደግሞ የተነሳ ሌላ ደግሞ ንስጥሮስ የሚባል ካህዲ ነበር። እኒህ ሦስቱ ጉባኤያት በተለይ ይታወቃሉ። የዛሬው የመጀመሪያው መናፍቅ የተወገዘበት ሃይማኖት ከዚህ በኋላ ፈቀቅ እንዳትል ስርዓት በሠለስቱ ምዕት የተሰራበት ቀን ፍትሐ ነገሥት፣ ፍት መንፈሳዊ፣ ፍት ስጋዊ ተረቆ በቆስጠንጢኖስ መሪነት ማለትም እንግዲህ መቼም ሃይማኖታዊ ንጉስ ምና ይላሉ አባቶቻችን ፍትሃዊ መንግስት ሃይማኖታዊ ጳጳስ የሚስጠን ይላሉ፣ እንደዛ። ስለዚህ ነገስታት ከሃይማኖት ጋር አብረው እንግዲህ ወደ ሌላ ውስጥ እንዳንገባ እንጂ እንግዲህ አውሮ የሚሄደው ቅባ መንግስት ካለ ሃይማኖት በዛች ሃይማኖት ነው። ምክንያቱም ምንድን ነው የሃይማኖት አባቶች ሊቃነ ጳጳሳት ቀብተው ስለሚያከብሩት ማለት ነው። እሱም ከዛች ሃይማኖት አይወጣም። ከዛች ሃይማኖት ካልወጣ ደግሞ የሃይማኖትን ክብር አይነካም ማለት ነው ይጠብቃል። ስለዚህ አሁን ትልቁ ችግር የሃይማኖት አንድ አለመሆን ነው። ቤተ ክርስቲያንን ችግር ውስጥ የከፍተታት በሃይማኖት አንድ አለመሆን ችግር ነው ብዬ ወስደዋለሁ። ስለዚህ አሁን በዛሬው ዕለት የምናነሳቸው ሦስት መቶ ዐሥራ ስምንቱ ሊቃውንት ናቸው ማለት ነው። የመጀመሪያው ጉባኤ ኒቄያ የቆመበት ቀን ነው። ሃይማኖት ከዚህ ፈቀቅ እንዳትል የተወሰነችበት ነው። እንግዲህ የቃለ መነሻ ያደረኩት ዘወቱ ሁሉ ኮነ እሱ የካደበት ነው። የአርዮስ ዛሬ የተወገዘበት ቀን ነው። ዮሐንስ ወንጌል ምዕራፍ አንድ ላይ ነው። ዘወቱ ሁሉ ኮነ ወዘን ነው ይሁሳ አልወ ዘኮነ ወይ እንትኒ ሁሉ በእርሱ ሆነ፣ ከእርሱ ያለ እርሱ ምንም ምን የሆነ የለም። እንደውም ይሄንን የምታወለተን ሳይ ይሄን መምህር የምታወለተን ሳይ አምኜ የ ታይታ ነገስቱ ባለፈው አረፉ። ምን ይሁን ሞት እያለ ምን ያደርጋል? በዘጠና ዓመታቸው የተማሩት ከጌታው ዶክተር አየለ ነው። ከዚህ ነው የተማርኩ ነው የሚሉት ሀገሬ ሰዴ ሙጃ ነው አባ ይሉኝ ነበር። ሰዴ ሙጃ የተለማጠገብናት ከዛ ነው የተወለድኩት። ዶክተር አየለ ነው ያስተማርኝ ይሉኝ ነው እና እሳቸው ወደ ዘጠና ከዛም በላይ እድሜ ቆይተው የሞቱ ታላቅ አባት ይህን ሲያብራሩ ሃይማኖት አበውን ስንማር እንዲያውም ይላሉ

ሁሉ በሱ ሆነ፣ ያለሱ ምንም ምን የሆነ የለም ሲል እንዲያውም፣ ይሄ ስልጣንን ሁሉ ጠቅሎ ለሱ ብቻ የሰጠ ይመስላል እያሉ ያስረዱን ነበር ማለት እና፣ በዚህ ነው እሱ ግን የካደው። ዘቦቱ ሁሉ ኮነ ሁሉ በሱ ሆነ፣ ያለሱ ምንም ምን የሆነ የለም የተባለው፣ ሁሉ በሱ ሆነ የተባለ ለይኩን ነው አይደል? በቃል እኮ ነው። እንግዲህ አብ ልብ ነው። ወልድ ቃል ነው። መንፈስ ቅዱስ እስትንፋስ ነው። ስለዚህ ሶስቱ በአንድ ቃል እንግዲህ፣ ሌላ ልብ የለም ለወልድና ለመንፈስ ቅዱስ። አብ ለራሱ ልብ ሁኖ ለወልድና ለመንፈስ ቅዱስ ልባቸው እሱ ነው። ወልድ ለራሱ ቃልነት ለራሱ ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። ሌላ ቃል የለም። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለወልድ እስትንፋሳቸው እሱ ነው። እንደ አንድ ሰው ብለው ያስተማሩንም ለዚህ ነው። አንድ ሰው ሶስት ነገር አለ ብለው ነው የሚያስተምሩ ሊቃውንቱ። አንድ ሰው ሶስት ነገር አለ። ምን አለ? ልብ አለ፣ ቃል አለ፣ እስትንፋስ አለ። ይሄ ሰው አንድ ነው ወይስ ሶስት ነው? አንድ ነው። ስለዚህ እያንዳንዳችሁ ማለት ነው ልብ አላችሁ፣ ታስባላችሁ። ቃል አላችሁ፣ ትናገራላችሁ። እስትንፋስ አላችሁ፣ ትተነፍሳላችሁ፣ ወይም ህይወታችሁ እስትንፋስ ነው። ይህ ሰው ስንት ሰው ሊባል ይችላል? አንድ ሰው። ስለዚህ አብ ወልድ መንፈስ ቅዱስ በአካል ግን ለብቻቸው ለያይተን ተዋህዶ እኮ እውነቴን ነው እራስ እኛ እኮ አሁን ያለነው ሰዎች ተቸገሩ እኮ አልተባልንም ነበር እኛ እኮ ሁሉ ነገር በመንፈስ ቅዱስ ተቀነባብሮ እግዚአብሔር ባደረባቸው አባቶቻችን ተቀምጦልናል። ያን ብቻ አሁን የተፈተፈተን እንጀራ መጉረስ ያቅታል። ተዘጋጅቶ የተቀመጠውን ነገር ያንን ነገር ወዲያና ወዲ ማድረግ ምን አስፈለገ? እኛ እኮ ሱባኤ ይዛችሁ ከሰው ተለይታችሁ ከበዓት ተከታችሁ እንግዲህ ይሄንን ተርጉሙ እንደገና አልተባልንም። አሁን ያወሩ ሰዓት ለዛም ስለማንመቃ መቃ ለዚህ እኮ ነው የማይተረጎም። በዘመናችን ለምን ተተርጉሟል? ለምን ለመተርጎም ሶስት ነገር ስለሚያስፈልግ አንደኛ፣ ከሰው መለየት ከበዓት መከተት፣ ሁለተኛ ብቃ፣ ሶስተኛ እውቀት። ሶስቱ ካልተሟሉ አውቄያለሁ ብሎ አገባብ ስላወቀ እርባ ቅምር ስላወቀ አራቱን ጉባኤ ስለጠነቀቀ ሌላ ትርጓሜ ተረጉማለሁ ቢል በዘመናች አይሆንም ከሰው መለየት ከበዓት መከተብ እውቀት ይጠይቃል እውቀቱ ቢኖር ብቃቱ ሊጠፋ ይችላል ለምሳሌ ጌታ ስ ድሮስን ብንወስድ መጀመሪያ ላይ ቤት የሚባለውን ትርጓሜ የተረጎሙና መልሰው ሂደው ምን አደረጉ ሱባኤ ገቡ ነው የሚለው ሱባኤ ገብተው ነው የመጀመሪያዎቹ አራት መተርጉማን ባጤ አዲያም ሰገድ እያሱ፣ አራት መተርጉማን ለብሉይ፣ ለአዲስ፣ ለሊቅ እና ለህንፃ ለህንጻ መነኮሳት አራት መምህራን ተመረጡ። እነዛ ባይታውያን ስለነበሩ ነው። በቅተው ከሰው ተለይተው ከባት ተከተው የነበሩ ስለሆኑ ለነገሌ ይሰጥ ይሰጥ ተብሎ ለበቁት ተመርቶ የተሰጠ ነው። እኛ እኮ ዛሬ ሁሉ ተቀምጦልናል። የሚቸገርበት ነገር የለም። ስለዚህ ተጥፎ ተቀምጦልን ያንን ከመምራን ቀርቦ ገለጻውን ነን መማር ብቻ እንጂ ተነባብሮ ተቀምጧል። ስለዚህ ይሄ ቃል እንኳን ሊያስጥ ዘቦቹ ሁሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ፣ ያለሱ ምንም የሆነ የለም ሲባል በሱ ቃል ለይኩን ተብሎ ነውና ሁሉ የተፈጠሩ። እንዲያውም ሥልጣንን ሁሉ ጠቅሎ ለሱ የሰጠ ይመስላል እንጂ ወልድ አይካድም ነበር አሉ ሊኩ። ስለዚህ በዚህ ቃል ተሰነካከለ መጀመሪያ አሬዎስ። ያው መቼም ይቅርታ አድርጉልኝ፣ እንግዲህ እኔ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷንም ይመስለኝ፣ ይቅርታ አድርጉልኝ። እኔ ኮርስ ይሄ ኮሌጅ የሚሉት ሁሉ። አዎ እንግዲህ የሚሰማ ካለ ይስማ። እኔ ስለሚያጋጥመኝ ጸረ ቅዱሳን ጸረ የቅዱሳን ጠላት የስድብ አባት ሆኖ ነው የሚወጣው። በቃ የነበረውን ነገር ሁሉ ብትንትና አርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር፣ ኮርስ ምንድን ነው? ኮርስ እንደሆነ እንጂ እንዲያውም ቁርስ ለምሳ ለምሳ መድረሻ እኮ ነው። ቁርስ ይሄ ቁርስ ምን ይሄ ቁርስ አድርገን ወስዶ ቁርስ ደግሞ ያጠግ ነው አረኝ ምሳ ካልበላን አንጠግም። እና ሲያዩ በጣም በጣም በጣም አሁን ይሄ አሪዮስ የሚባለው የኮሌጅ ተማሪ ነበር። ጉድኩ መቅዶንዮስን የኮሌጅ ተማሪ ነበር። ንስጥሮስም እንደዛ እንዲው ልብ በሉልኝ፣ እለ እስክንድሮስ አለ አኪላስ፣ በኋላ ቢክድ ነበር። እነዚህ ሁሉ ትርጓሜውን ከመምህራቸው እንግዲህ፣ እስክንድሪያ ነው ትምህርት ሲማሩ የነበረ። የእስክንድሪያው ሊቀ ጳጳስ ያው ብፁዕ ቅዱስ ጴጥሮስ ማለት ነው። ጴጥሮስ የትርጓሜ መምህር የአራቱን ጉባኤያት መምህር ሆኖ የሚያስተምር ሊቀ ጳጳስ ሊቀ ጵጵስና ከምን ጋር ከጉባኤ ጋር እየተረጎሙ እያመሰጠሩ ነው ስለዚህ ከዛ የሚማሩ የነበሩት ተማሪዎች አንደኛ እስክንድሮስ፣ ሁለተኛ አኪላስ ሶስተኛ ደግሞ አሬዎስ ነበር አሁን የጳጳሱ ወይም የሊቀ ጳጳሱ ተማሪዎች እሚብቻ አልነበሩም ማለት አሁንም እናስተው፣ አሁንም ወንድሞች የደቀ መዛሙርት ትርጓሜ ልቃል ያዝነው። አሁንም ቀላል ነው። ምን ሆነ? አድጦም ይጥለብ በቃ። አሁን ስናያቸው ዛሬ ተሳዳቢዎች የሆኑ የሚሳደቡ በዓለም ሁሉ ተሳዳቢ ሰባኪ የሆኑ የቆርጽ ሰዎች ናቸው። ይቅርታ የትርጓሜ ሰዎች አንገታቸውን የደፉ ናቸው። አሁን ይህ አርዮስ የሚባለው ከቤተ መዛግብት ገብቶ መጣል። አሁን ምንድን ነው የሚባል? ረይ ትርጓሜ የሚባል እየጎተተ እየሳበ ቤተ ክርስቲያን ወደኋላ ያስቀራት የሚሉ እኮ ሰምቻለሁ። ወደኋላማ ያስቀራት ኮርስ ነው። ሁሉን ባለግ ያደርጉ ሁሉን ሰባኪ ያደርጉ። አንገቱን እንደፍቶ በጸሎቱ በትርጓሜው በማስተማር በተለያየ በቅድስናው፣ በጸጋው ይዟት የኖረ ታደ ጎንደር ቅድም እኮ ሊቀ ማእምራን መጋሬ ስራ ሲናገሩ ነበር። ትርጓሜ ነው እንጂ ታሪክ ትርጓሜ ማለት እኮ ምን ማለት ነው? የረቀቀ መንፈሳዊ ሳይንስ ማለት እኮ ነው። አንዱን ነገር አሁን አንድ ሳይንስ ሲመራመር አንድ ሳይንቲስት ስለ አንዳው ምንነቱን ይመራመራል እዛ ላይ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው። ትርጓሜ ማለት የቃል እንደ በቃ ያንድን ቃል ምርምር በቃ እንዴት እንደሆነ ምስጢረ ስጋዌ ይሁን ምስጢረ ስላሴ ይሁን ያነ ፍትፍት አድርጎ አቅርቦ ምክንያቱን ከነ ምክንያቱ እንዲህ ነው፣ እንዲህ ቢሉ ይላል እንዲህ ብለው ቢጠይቁ ውስጥ ማለት እኮናታል እንዲህ ቢሉስ እንዲህ ነው መልሱ ሰጥቶ ነው። እንዲያውም እኔ ከተወለድ ስንሳይ ደግሞ ሌላ ሁለተኛ ነገር የያዝኩላችኋለኝ። አንድ ተማሪ ስንማር ጥያቄ ያበዛ በጣም ጥያቄ ያበዛ ጭቅጭቅ ያደረጋቸው፣ አንተ ጥያቄ የምታበዛ ትርጓሚው ጭንቅላት ስላልገባ ነው። ብትይዘው ኑሮ ብትይዘው ኑሮ ከጭንቅላት ውስጥ አግብተ ብታኖረው ኑሮ ከዛ ራስህ ትመራምረዋለህ። ትመራምረዋለህ እንዲህ ሲልህ ነበር የምጠይቀኝ። አሁን እኮ ከአይምሮህ ላይ ያረፈ ስለሌለ ነው መከራ የምታሳየኝ። ሁሉም ስታዩ ጠያቂ ጥያቄው ደቆ ጥፋት ለመፍጠር ነው፣ ለመረዳትም አይደለም። ስለዚህ እኔ እንጂ ኮርስ እና ኮሌጅ ጠላት ነው። ስለዚህ አሁን የአሬዮ ያው የጴጥሮስ ወይም የሊቀ ጳጳሱ የጴጥሮስ ደቀ መዛሙርት ስፍር ቁጥር ልክ መጠን የላቸውም። ነገር ያላቸውን ማንሳት ነው ይላል። ተዛሚያቸው ነገር ያላቸው ሶስቱ ናቸው። እነማን ከተባለ አንዱ ሁከተኛ አሪዮስ ነው። አኪላስ የሚባል ኋላ ደግሞ የሳተ ቀጥሎ ለእስክንድሮስ እና እለ እስክንድሮስና አኪላስ የተባሉት ሁለቱ ከመምህራቸው ቁጭ ብለው ትርጓሜውን ምስጢረ ስላሴን፣ ምስጢረ ስጋዊን ሲማሩ እሱ አይሰማም ነበር። ከትርጓሜው ወዴት ይሄድ ነበር? ወደ መጽሐፍ ለመመልከት ወደ ቤተ መዛግብት ነበር ቢሄድ፣ ወደ ቤተ መዛግብት ሂዶ ትርጓሜውን ላለመስማት መሸከም ስላቃተው፣ ማለት እኮ ነው፣ መያዝ ሲያቅተው ኮርሳዊ ይሆናል ማለት ነው። ለማቅለል አደል ኮርስ የተደረገው። ሁሉ ሰባኪ እንዲሆን እኮ ነው፣ ብልጠቱ እኮ ነው አለ። እንደ ሊቃውንቱ ወገቡን ታጥቆ ብዙ ዘመን እንዳይማር እንዳይደክም፣ በአጭር ወደ መድረኩ እንዲወጣ አደል ኮርስ የተፈጠረለት ይ እና አሁን እሱ እንዳይማር የምስጥረ ስላሴንና የምስጥረ ስጋውን ጉዳይ ጠንቅቆ እንዳይማር መጽሐፍ ለመመልከትና ሰባኪ ለመሆን ብሎ ሂዶ ከቤተ መዛግብት ሲመለከት አጋጣሚ ሁኖ መጽሐፈ ሰሎሞንን አገኘ። ምሳሌ 8 ቁጥር 20 ነው መነሻው። ሊቃውንት ይሄ ነው፣ ይሄ ነው፣ በዚህ ነው የተሰናከለ ነው የሚለው እና ምን ይላል? ፈጠረኒ ጌታ ወለደኝ ለማለት የተናገረውን ቃል ነው። አሁን ኦሪት ዘልደት ይላል ግዕዙ። ኦሪት ዘልደት እንዲል ዘፍጥረት ሲል እንላለን። ዘፍጥረት ለማለት ዘልደት ብሎ በግዕዝ ኋላ፣ የፍጥረትን ታሪክ የሚተነትን ነው ማለት ነው። አሁን ፈጠረኝ ያለው

አሁን ይህን ቃል ወለደኝ ወይም ቅድመ አድባር አውግር ወለደኝ ሲል ባገኘው ነበር ነው ያሉት ሊቃውንቱ። አሁን ፈጠረኒ ያለችውን ወለደኝ ሊል እግዚአብሔር የተናገረው እግዚአብሔር ወልድ የተናገረውን ምን አደረገ? አይ ይህ እንግዲህ ፈጠረኒ ማለቱ ይሄ በባህሪው በመለኮቱ ፍጡር ቢሆን ነው ይሄንን እኔ አስተምራለሁ አለና ብድግ ብሎ ሰይጣን ያችን አቀነባበረለትና ብድግ ብሎ ሄዶ ወዲያውኑ፣ መናፍቅ ደፋር አደ አጣጭ እኮ ነ አይፈራ፣ የሚፈራው ነገር እኮ የለ ወገኖች፣ ግዴላችሁም። ደፋሮች አንሁን፣ ድፍረት የሰይጣን ነ አሁን ሰው ዛሬ ዘመኑ ያመጣለት ይሄ መስተዋት ቻናል ሚሉት አላቸው። ያን ከፍተው ከፍተው ስሪው ገጠሙት። ምን ጳጳስ አለ ይላሉ ምን ጳጳስ አለ መምህራንንም ደግሞ መምህራን በመድረክ ያስተማሩት እነኔ መምህራን እየመነዘሩ መምህራን ተግሳስ ያስተምራሉ እውነተኞች ናቸው። ህግ ሲ ህግ ሲጣስ መምህራን ይቃጠላሉና የተናገሩት ያን መንዝረው መምህራኑን ለማስቀመጥ እኮ ነው። ቤተ ክርስቲያን ባዶ ለማድረግ እኮ ከሬት ያለ ክፋት በእውነት ነው የምነግራችሁ። አሁን ትውልዱ በሙሉ ምዕመናን ተሳዳቢ ሆኗል። ስድብ ግን ነቢዩ ኢሳያስ ኢይፃእ አብይ ነገር እምአፉክሙ ከአንደበታችሁ ክፉ ነገር አይውጣ ብሎ ተናግሯል። ጌታም ዘይን የሎ ለእሁሁ ዘጠርቅ ወንድሙን ጨርቅ ለባት እንኳን ሊቀጳጳስ እንኳን መምህራን እንኳን ቀሳውስት ዲያቆናትን ለመስደብ ካጠገቡ ያለው ምዕመን መስደብ እንደሌለበት ጌታ ሲያስተምር በወንጌል በማቴዎስ ወንጌል ምዕራፍ አምስት ላይ ዘይቤሮ ለእሁሁ ዘጠርቅ ወንድሙን ጨርቅ ለባሽ አባተ ታናሽ ብሎ የተሳደባለ በምን ይፈረድበት? በአደባባይ ፍርዱን ይቀበል። ያው በአዲስ ኦሪት እኳ ይደ ኦሪትማ ህገርትን ናት ተብላለች። ቀጥ ያለች ህግ ስለሆነ የገደለ ይገደል፣ የሰረቀ ይሰረግበት፣ ወይም ደግሞ ጥርሱ የተሰበረው ጥርሱ ይሰበር ብላ ህገርት፣ ቀጥ ያለች ስለሆነ ያደረገ ይደረግበት ነው። ህገ ትሩፋትናት። ወንጌል ክርስቶስ ራሱ መጥቶ ትዕግስትን ያስተማረበት ሰው ሰው ለሰው መገዳደል የሌለበት አግባ አለ። ሰይፍ የመዘዘ በሰይፍ ይሞታል፣ ሰይፍ ሰው በሰይፍ እንዳይሟማት ብሎ ትዕግስትን ያስተማረባት ህገ ትሩፋትናት ወንጌል። በዚህ ወንጌል ግን ምን ብሎ አዘዘ? ወንድሙን ጨርቅ ለማሽ አባታ ታናሽ ያለ ባደባባይ ይፈረድበታል። አሁን ይህን ያውቃል ትውልዱ፣ እኒ ፓትርያርክ እንዲናቸው ይህ ጳጳስ እንዲለው እኒ መመር እንዲራቸው ብሎ መምራን ና የቀረ ጳጳሳትን መስደብ ቀርቶ ጓደኛውን እንዳይሰብት ወንጌል አግዶታል። ይህን እዳሙ እነውጧለን ያውቋል፣ አለም ሁሉ ይህም ጣጣ ተመለከቱ። እውር አንካሳ ብሎ የተሳደበ አለ፣ እሱ ደግሞ በጋ የሚፈረድብን አ በዛሃነ የሚፈረድበት። አያችሁ፣ ለምን ህንፃውን አይቶ መሳደብ አናፂውን ነው ይላል። አ ህንፃ ያልተስተካከለ ህንፃ አይቶ ይሄን ብሎ ያፈራ ያለው እጁ ይሰበር ማለት ነው። የሰደው ያነሰው የሰራውን ባለሙያውን ነው